የወፍ ጎጆ ሶመር ቱርካንን ተሸክሞ ሀይቁ ላይ ወዳዘጋጀው መርከብ ይወስዳታል። ቱርካን የሶመር ትከሻ ላይ እየተራወጠች ትጮሃለች። አብዱሃል እንዴ ሶመር አውርደኝ። ሶመር መርከቡ ላይ ጭኖ ጀልባውን ውሃ ላይ እያስጓራ ይዟት ይበራል። ምን እያደረግክ ነው ሶመር? ለምንድን ነው ዝም የምትለው? እየትንም ትወስደኝ ትላለች ቱርካን። ሁለት እህቶቿ ዳሪያና ዶንሽ በጭንቀት ሊፈነዱ ደርሰዋል። ሶመር ጊዜያዊ መኖሪያ ወደ ሆነው ትልቁ መርከብ ሲደርስ ጀልባዋን አስጠግቶ ያቆማትና ቱርካንን እየጎተተ ወደ መርከቡ ይዟት ይገባል። ለምንድን ነው የምታስገባኝ? ትላለሽ ቱርካን። እንዳትወርጊ ቀስበይ ይላል ሶመር። ልቀቀኝ ሶመር አብድሃል። አዎ አብጃለሁ። በሰላም ልታዋሪኝ ስላልቻልሽ ያለኛ አማራጭ ይሄ ነው ይላታል ሶመር ሶመር የመርከቡን መዕለቅ ይፈታል። የት ልትወስደኝ ነው? የትም መሄድ አልፈልግም። ወደ ቤት ውሰደኝ ወደ ቤት መልሰኝ ትላለች ቱርቃን በንዴት እየጦፈች የትም አትሄጂም ከዚህ በኋላ መኖሪያ ቤትሽ እዚህ ነው ይላል ሶመር እኔ ውሳኔን ወስኛለሁ ትላለች ቱርቃን እኔም ወስኛለሁ ሶመር ድንገት ቱርካኑን ወደ ደረቱ አስጠግቶ ከንፈሯን ይስማታል ቱርካን በግፊቱ ኃይል ደረቱ ላይ ከተለጠፈችበት በኃይል መንጨጋው ከክፉት ወጣና በጥፊት መተዋለች እጠላሃለሁ አጠገብ ይራቅ ትላለሽ። ቱርካን ተረጋጊ፣ ቱርካን እያለ ሶመር ሊያረጋጋት ይሞክራል። ጫፌን እንድትነካኝ አልፈልግም። ዞር በልልኝ። በቃ አሁኑን ወደ ቤት መልሰኝ። ተረጋጊ፣ ቱርካን አሁን መችቷል። የትም ሄዳ ይላታል በቁጣ በጉል ነው አስፈላጊ ከሆነ እና ያለና እሞታታለሁ እንጂ እዚህ አላድርም። ተላልሽ ቱርካን ቱርካን የድወጠች ከመርከቡ ለመውረድ ስትሞክር ሶመር ተሸክሞ ወደ መርከቡ ምኝታ ቤት ይወስዳታል። ቱርካን ኃይል ቢያጥራት ትጮሃለች። በሌላኛው ትዕይንት ሩቻን በቱርካን ፈንታ የሶመር ሕይወት ውስጥ ሜኒን ለማስገባት እየጣረች ነው። በሆድሽ ያለው ልጅ ሌላን ሰው አባቴ ብሎ እንዲጣር አልፈለግም። አንቺ ሶመርን ትወጅዋለሽ አይደል? ብላ ብላ ትጠይቃታለች ሩቻን። ሜኒም ቁና ቁና እየተነፈሰች ለምን በሱ ልታታልኝ ትሞክሪያለሽ ትላልሽ ሚኒ። እያታለልኩሽ አይደለም፣ በግድም እያሳመንኩሽ አይደለም። ልጅሹን ከሶመር ጋር ማሳደግ ከፈለግሽ መስማማት፣ ካልፈለግሽ አለመስማማት መብትሽ ነው ትላታለች። ሚኒ ትንሽ ካሰበችበት በኋላ ይህንን ከምንም በላይ እኔ እፈልገዋለሁ ተስማምቻለሁ ብላ እጇን ለመጨባበት ትዘረጋለች። ከአሁን በኋላ እኔ የምልሽን ታደርጊያለሽ ብላ ሩጫን ትጨብጣታለች። ሜኔ የጥርጣሪዋን ቀንበር ፊቷ ላይ ሳትገፍ ከቤት ትወጣለች። ሩጫን በፈገግታ ትሞላለች። በቀጣዩ ትዕይንት ቱርካን ሶመር በሩን ቀልፎባት ሄዶ እንዲከፍትላት እየጮኸች ትጣራለች። ሶመር በሩን ከፍቶ ይገባና ሻይ ይሰጣታል። ቱርካን ሻዩን ተቀብላ አልጋው ላይ ትደፈዋለች። ቶሎ ወደ ቤት ውሰደኝ ትለዋለች። ቱርካን በሩን በኃይል ከፍተውታ ወደ መርከቡ ጫፍ ትሄዳለች። ይኸውልሽ ቱርካን፣ ተረጋግተን ከተነጋገረን ወደ ቤት ሽወስድሻለሁ፣ ካልሆነ ቱርካን ሶመርን ታቋርጠዋለች። ሶመር ትናት ማታ እኮ ነገርኩህ በኔና በአንተ መሃል ምንም የምናውረው ነገር የለም። ሁሉም አልቋል። ተለያይተናል በቃ ትለዋለች። አልተለያየንም ቱርካን ይላታል ሶመር። የኔና አንቺ ግንኙነት በአንቺ ምርጫን የሚወሰነው አላልክም? አዎ ብያለሁ ይላታል ሶመር። በቃ ወስኛለሁ እንድንለያይ ይፈልጋለሁ፣ ትላለች ቱርካን። ይኸውልሽ ቱርካን ስህተት ሰርቻለሁ፣ በቃ አንቺን መቶ አልችልም። ሶመርና ቱርካን እየተከራከሩ ባለበት የመርከቡ ባለሙያ መጥቶ መርከቡ እንደተበላሸና ለመሰራት ከሁለት ሰዓት በላይ ስለሚፈጅ እስኪጠገን እንዲጠብቁ ነግሯቸው ይሄዳል። በዚህ ጊዜ ቱርካን ትናደዳለች። እኔ እሺ እሺ እየጠጣን እንጠብቅ ይላታል ሶመር። ቱርካን በንዴት ትጦፋለች። በሌላ በኩል የየታቸው መጠለፍ ያስጨነቃት ዳሪያ ላይ ከንደውላ ፖሊስ እንደምትጠራ ተነግረዋለች። ዶኒሽ ግን ትከለክላታለች። በዚህ ጊዜ ነስሪን ትገባለች። ምኑ ናቸው ነው ችግር አለ ትላቸዋለች። ዶኒሽ ለመናገር አልፈለገችም። ዳሪያ ግን ፈጠን ብላ ሶመር ቱርካንን ጠልፎ ወሰዳት። ምን ጠለፋት? ነስሪን ትደነግጣለች። አይማዬ እንደሱ አይደለም፣ በጀልባ ላይ አንሸራሸራትኝ ነው ሰጣት ትላለች ዶንሽ ነስሬን ወደ ሶመር ልትደውል ስልኩን ስትፈልግ ስልኩን ቦታው ላይ ታጠዋለች። ነስሬን የስልኩን ገመድ ተከትላ ወደ እነ ዳሪያ መኝታ ቤት ትገባለች። ሁለት እህቶች የውሸት ማአት ይደረድራሉ። ነስሬን ስልኩን ተቀብላ ወደ ሶመር ስልክ ትደውላለች። የሶመር ስልክ ግን አይሰራም። ነስሬን ተናዳ ከቤት ትወጣለች። በቀጣዩም ትዕይንት ቱርካን በንዴት ተኮራምታ ከተቀመጠችበት ሶመሪዶ አጠገቧ ይቀመጣል። መበረዷንም ሲያውቅ ኮቱን አውልቆ ያለብሳታል። ቱርካን ኮቱን አውልቃ ትጥለዋለች። ይበርድሻል፣ ለምንድነው እንደ ጠላትሽ የምታየኝ ብሎ መልሶ ያለብሳታል። ሞተሩ ለመሰራት ስንት ሰዓት ይፈጃል ትለዋለች። ከሁለት እስከ ሶስት ሰዓት ብሏል። ይህ ሁሉ ሴራ አንተ ነው አይደል ትሏለች። የእውነት አይደለም፣ ጠብቅ መጣው። ሶመር ወደ መርከብ ውስጥ ይገባል። በሌላ በኩል ነስሪን በቱርካን ለመምጣት በጣም ተጨንቃለች። ከግቢው ወጥታ በምሽት ብርድ እየገረፋት ማዶ ማዶውን ታያለች። ሶመር ተመልሶ ሲመጣ ቱርካን የተቀመጠችበት ቦታ ተኝታ ያገኛታል። ጫማዋን አውልቆ በብርድ ለሚን ሰፈሰፍ ገለዋ የብርድ ልብስ አልብሶ አጠገቧ ይጋደማል። ቱርካን የከበደ እንቅልፍ ውስጥ ናት። ሶመር በፍቅር አይን በስስት እያያት ነቃ። ቱርካን ከእንቅልፏ ትነሳለች። ከእኔ ጋር ምን እያደረግክ ነው ትለዋለች። ቱርካን ሌሊቱን ከሶመር ጋር አብራ በመተኛቷ ትናደዳለች። በንዴት እየተራወጠች ወደ ቤት ስትሄድ ሶመር ይከተላታል። ተመለስ ብቻዬን ነው የምሄደው እያለች እያለ የፍርዱን ሂደት የሚመራው ጠበቃ ይመጣል። የፍርድ ቤቱ ቀን ይፋ ሆኗል። በዚህ ጊዜ ሱመር ክሱን ማቋረጥ እንደሚፈልግ ገለጸለት። ቱርካንም ለምን ይቋረጣል ስትል ትቃወማለች። ያው እናንተ ከፈልጋችሁ የችሎቱ ቀን መቅረት ትችላላችሁ። የክሱን ወረቀት ይሰጣቸዋል። ሌላኛው ኮፒ በአፍራም በኩል ወደ ቤተሰብሽ ቤት ተልቋል። ይህንን ሲሰሙ ሁለቱም ይደናገጣሉ። ሁለቱም አባቷ እንዲያውቅ አይፈልጉም። ሶመርና ቱርጋን አቶ ሰዲቅ እጅ ወረቀቱ ሳይደርስ ኤፍራምን ለመቅደም ወደ ቤተሰቦቿ ቤት በመኪና ገሰገሱ። ሁለቱም ተጨንቀዋል። ኤፍራም ቤት ሲደርስ ወረቀቱን ለሰዲቅ ሰጠዋል። በሌላኛው ትዕይንት ሚኒ ከሩጫን ጋር ስለፈጸመችው ስምምነት ለንያት አልነገረችውም ነበር። እናም ሩጫን ከኔ ጋር ለመስራት ከፈለግሽ ከንያት ጋር መለየት አለብሽ ስላለቻት ሚኒ ንያትን ማመነጫጨቅና ችላ ማለት ጀምራለች። ንግግሯ ሁሉ ንዴት ያዘለና ግራ ነው። ቱርካንና ሶመር ቤት ይደርሳሉ። ዳሪያ ቤቱን ትከፍትላቸዋለች። ደብዳቤው ደረሰ ትላለች ቱርካን። አዎ ትላለች ዳሪያ። ቤተሰቡ ሁሉ ተጨንቋል። ቱርካን ለምን እንደተጨነቁ ትጠይቃለች? የተጨነቁት አሁን በደብዳቤ በደረሳቸው የዳሪያ የፈተና ወረቀት እንደሆነ ይነገራታል። ቱርካንና ሶመር እፎይታ ይሰማቸዋል። ከቤተሰቡ ጋር ተቀላቅለው ቁርስ እየበሉ በድንገት ስለተነሳው ስለ ትናንተን ነው የመርከብ ላይ ጉዟቸው ያወራሉ። ድንገት ነስሪን ከመቀመጫዋ ትነሳና ሶመር እንዲከተላት በጥቅሻ ነግረው ወደ ቤት ትገባለች። ሶመር መጸዳጃ ቢደርሽ ልምጣ ብሎ ነስሪንን ተከትሎ ቤቷ ይገባል። ሶመር ተቀመጥና እናውራ። ሶመር ይቀመጣል። ሁል ሶመር አንተ ቢስተን ትፈልጋታለህ፣ እናት ግን በተቃራኒው እንደማትፈልጋት ቤቴ ድረስ መታነግራኛለች። ሶመርን እና ቱርካንን ከዚህ በኋላ አብሮ እንዳያቸው አልፈልግም ብላኛለች ትለዋለች። ሶመር ናቱ አለች የተባለችውን ነገር ሲሰማ ይበሳጫል። ነገር ግን ሶመር ናቱን እንደሚያናግራትና ቱርካንን ከልቡ ስለሚወዳት ከዚህ በኋላ እንድትከፋ እንደማያደርጋትና ሁሌም ከጎኑ አብሯት እንደሚኖር ቃል ይገባላታል። ነዝሬን ይህንን ስትሰማ ትደሰታለች። ሶመር ከቤት ወጥቶ ወደ እናቱ ቤት ያመራል። ቱርካን አባቷን ለመንከባከብ ቤት ትቀራለች። በሌላኛው ትዕይንት ደግሞ ንያት ሚኒ ዘመዶች የመጥተዋል ላገኛቸው ትል የነበረው ውሸት እንደነበረ በስልክ ተደውሎ ተነገረው። ግልፍተኛውና ሴረኛው ንያት በንዴት ይጭሳል። በዚህ ጊዜ ሚኒ ከሻወር ቤት እየወጣች ነበር። የኔ አትን ፊት አይታ ምን እንደሆነና ማንደውሎ እንዳዋራው ትጠይቀዋለች። ስለ ሥራ ነው ትልቅ ጉዳይ አይደለም ይላታል። ሜኔ ተጠራጣሪ ነብሷ የሆነ ነገር እንዳለ ሹክ ብሏታል፣ በጥርጣሬ ተይዋለች። በቀጣዩ ትዕይንት ወደ ትምህርት ቤት ጎራ ስንል ዶንሽ ፈተናውን ስለወደቀች ሶርደር ወደ ዩኒቨርሲቲ ጥሏት ስለሚሄድና በእናቷ ትእዛዝ መሰረት ቤት መዋል ስለሆነ የቀጣይጣዋ ግንኙነታቸው መቋረጥ እንዳለበት ትነግረዋለች። ሶልደር እናትሽ ፍቅራችን እንዲቋረጥ ማድረግም ሆነ መወሰን አትችልም ይላታል። በንዴት እየጦፈ ዶኒሽና ሶልደር ባለመግባባት ይጨቃጨቃሉ። ሶልደር ቅስሙ ተሰብሮ ከክፍል ውስጥ ትቷ ሲወጣ በር ላይ ነስሪን ታገኘውና ሁለቱ ከዚህ በኋላ አብረው መቀጠል እንደሌለባቸው ታስጠነቅቀዋለች። በሌላ በኩል ዳሪያ የአይክ ልብ በሌላ ሴት ላይ መሸፈቱ ያዙ፣ ይልቀቁኝ እያለች ነው። ጭራሽ በሁለታቸው መካከል ምንም ነገር እንዳልነበረና ከዚህ በኋላ ምን እንደማይቀጥል ይነግራታል። ዳሪያ ልቧ ክፉኛ ይሰበራል። ስላዳመጣችሁን እናመሰግናለን። ቀጣይ በሌላኛው ክፍል እስክንገናኝ ድረስ ቸር ቆዩ።